ጤና ይስጥልን አድማጮቻችን ይህ ሓሪ ዲጂታል ነው። ከሓሪ ዲጂታል እለታዊ ዳሳን ይዘን ቀርበናል። ትራምፕ በሁለተኛው የስልጣን ዘመናቸው የመጀመሪያ ለሆነው ይፋዊ ጉብኝት መካከለኛውን ምስራቅ የመረጡ ሲሆን ካአሁን ቀደም እንዳሳወቁትም ሳኡዲ አረቢያን ቀዳሚ ማረፊያቸው አድርገዋታል። ሳኡዲ ሪያድ አውሮፕላን ማረፊያ ሲደርሱም በአልጋ ወራሽ መሐመድ ቢን ሳልማን አቀባበል ተደርጎላቸዋል። የትራምፕ ጉዞ በአሜሪካ ፕሬዝዳንቶች ወደ ዩናይትድ ኪንግደም የሚያደርጉትን የመጀመሪያው የውጭ አገር ጉዞ ልምድን የጣሰ ነው ተብሏል። በእርግጥ ባለፈው የስልጣን ጊዜያቸውም ቢሆን በቀዳሚው ፕሬዝዳንታዊ ጉዞአቸው መጀመሪያ የረገጡትም የሳውዲ መሬት እንደነበር ይታወሳል። ትራምፕ ባለፈው መጋቢት ወር ለጋዜጠኞች መግለጫ በሰጡበት አጋጣሚ በቀደመው የስልጣን ዘመናቸው ካደረጉት ጉዞ በኋላ የሳውዲ መንግስት በአሜሪካ ኩባንያዎች 450 ሚሊዮን ዶላር ያህል መዋለንዋይ ማፍሰሱን በማስታወስ ተመሳሳይ ኢንቨስትመንት ተግባራዊ የሚያደርጉ ከሆነ አሁንም ጉብኝቴን የምጀምረው ከሪያድ ነው በማለት ቃል ገብተው ነበር። ይህን ተከትሎ የሳውዲ አልጋውራሽ መሐመድ ቢን ሳልማን በመጪዎቹ አራት ዓመታት በአሜሪካ ስድስት ቢሊዮን ዶላር ግምት ያለው መዋለ ነዋያዊ ተሳትፎ እንደሚኖራቸው ቃል እንደገቡ ያስታወሰው ሲቢኤስ ኒውስ ነው። ትራምፕ ከጉብኝታቸው አስቀድመው ሩሲያንና ዩክሬንን ለማሸማገል በተናጠልና በጋራ ለማነጋገር የመረጧት አገር ሳኡዲ ከመሆኑ አኳያ የሁለቱ አገራት አዎንታዊ ግንኙነትን ከማሳየቱ ባለፈም ሪያድ የመካከለኛው ምስራቅ ፖለቲካ ሚዛንን ለማስጠበቅ የዋሽንግተን ተመራጭ አጋር ልትሆን እንደምትችል የሚያመለክት ነው። ከዚህ ጋር በተያያዘ ፕሬዝዳንቱና አልጋ ወራሹ የኢራንን የኒውክሌር መርሃ ግብር የጋዛ ጦርነት በሚቆምበትና የነዳጅ ዋጋዎችን ለመቆጣጠር በሚደረጉ ጥረቶች ላይ ለመው መወያየት ቀጠሮ ይዘው እንደነበር ተነግሯል። የፖለቲካ ተንታኞች እንደሚሉት ከሆነ በእስራኤልና በሐማስ መካከል የሚደረገው ንግግር ዘላቂ እንዲሆንና የኢራን የኒውክሌር ድርድር እንዲሰምር ሪያድ የዋሽንግተን ስትራቴጂያዊ ምርጫ ናት። ይሁን እንጂ የአሁኑ የፕሬዚዳንት ትራምፕ ጉብኝት ትኩረቱን የንግድ ግንኙነት ላይ ያደረገ መሆኑ ተነግሯል። ግን ደግሞ ይህን ወዳጅነት ለማጠናከር የፈለጉት ከሀገራዊ ግንኙነት ያለፈ ጥቅም የተሰላበት እንደሆነም ተጠቅሷል። ከበርቴው ፕሬዚዳንት ድርጅታቸው በሳውዲ የሪል ስቴት ስራውን የማስፋፋት ፍላጎት ያለው በመሆኑ አገሪቱን የቀጠናው አጋር ማድረግን አጥብቀው ይሻሉ በማለት የሚያብራሩም አሉ። ትራምፕ ባደረጉት የንግድ ግንኙነት ማጠናከሪያ ጉዞ አሜሪካውያን ባለመዋለ ነዋዮችን አስከትለዋል። ጎን ለጎን የ142 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት መፈጸማቸውም ታውቋል። ከዚህ በተጨማሪ ትራምፕ በቀደመው የስልጣን ዘመናቸው ተግባራዊ መደረግ የጀመረውና በእስራኤልና በአረብ አገራት መካከል ያለውን ግንኙነት አለዝቧል የተባለው የአብርሃም አኮርድ እያሉ የሚጠሩትን ስምምነት ሳኡዲ እንድትፈርም ፍላጎት ያላቸው መሆኑን ተናግረዋል ተብሏል። ነገር ግን መሐመድ ቢን ሰልማን በጋዛ ጦርነት በቋሚነት እስካላበቃና በፍልስጤን መንግስትነት የጠራ አቋም እስካልተፈጠረ ድረስ የአብርሃም ስምምነት ነት የሚባል ቃል ኪዳን ውስጥ እንደማይገቡ አረጋግጠዋል። ትራምፕ በውይይታቸው ወቅት የእስራኤል እና የሐማስን ጉዳይ በተመለከተ በአጭሩ ከተናገሩ በኋላ በጋዛ የሚኖሩ ሰዎች የተሻለ የወደፊት ሕይወት እንደሚገባቸው ተናግረዋል። ነገር ግን ይህ እንዳይሆን ሐማሶች እንቅፋት እየሆኑ ነው በማለት ወቅሰዋል። የትራምፕ የሳውዲ ጉብኝት ከሁለቱ አገራት ግንኙነት ባለፈ ለሶሪያም በረከትን ይዞ የተከሰተ ስለመሆኑ ተነግሮለታል። በአልጋ ወራሽ መሐመድ ቢን ሳልማን ጥያቄ አቅራቢነት በሶሪያ ላይ ተጥሎ የነበረው ማዕቀብ እንደሚያነሱ ቃል ገብቷል። አያይዘውም አገሪቱ ወደፊት ታላቅ የመሆን እድሏ የሚጀምረው ካሁኑ ነው ብለዋል። ትራምፕ በዚህ ሳይቆጠቡ አገራቸው እሳቸውን ለያዘ 10 ሚሊዮን ዶላር ቆርጣባቸው ከነበሩትና አሁን ላይ ጊዜያዊ የሶሪያ ፕሬዚዳንት ከሆኑት አህመድ አልሻራ ጋርም በሪያድ ተገናኝቷል። የሁለቱ አገራት መሪዎች ሲገናኙ ከሃያ አምስት ዓመታት በኋላ ለመጀመሪያ ጊዜ መሆኑም በመረጃው ተጠቅሷል። ይህም ሶሪያ ወደፊት ፊት ለሚኖራት ዓለም አቀፍ ዲፕሎማሲያዊ እንቅስቃሴ መንገዷን የጠረገላት ሆኖ ተጠቅሷል። ይህ ለደማስቆ አዲስ ጅምር ነው በማለት ያሞካሹት የሶሪያ የውጭ ጉዳይ ሚኒስትር አሳድ ሺባኒ በአገሪቱ መልሶ ግንባታ ጎዳና ላይ ትልቅ ለውጥ የሚያመጣ ነው ማለታቸውን ቢቢሲ ዘግቧል። በፕሬዝዳንት ባራክ ኦባማ ዘመን የአሜሪካ አምባሳደር ሆነው ያገለገሉት ሮበርት ፎርድ የትራምፕ አስተዳደር ማዕቀቡን ለማንሳት ያደረገውን እርምጃ አድንቀዋል። ይህም በእርስ በርስ ጦርነት የደቀቀችውን አገር መልሶ በመገንባቱና በማቋቋሙ ሂደት የሚያስፈልጋትን ገንዘብ እንድታገኝ ያስችላታል ብለዋል። በአጠቃላይ ግን የአሜሪካ እርምጃ በቀጠናው በተለይም የኢራን ተጽዕኖ ለመግታት የተረጋጋች ሶሪያን ለመፍጠር የሚያስችል መሆኑም ተነግሮለታል። በዚሁ ላይ የተርኬንም ጉዞ ለማቀዝቀዝ እጅጉን አጋዥ ነው ተብሎለታል። ከዚህ ሁሉ ዋነኛ አትራፊ የአልጋ ወራሽ መሐመድ ቢን ሰልማኗ ሳኡዲ አረቢያ መሆኗ የፖለቲካ አዋቂዎች ይናገራሉ። እንዴት ለሚለው ጥያቄ መልስ ሲሰጡም ከአሜሪካ ጋር ባደረገችው የንግድ ስምምነት በቴክኖሎጂ ለመራቀቅ የሚያግዟትን ምርቶች ከዋሽንግተን እንድታገኝ በር ተከፍቶላታል ያለና ነው። በዚሁ ላይ የአሜሪካ ቱጃሮች ወደ ሪያድ ያቀኑ በመሆኑ የሀገራቸው ነጋዴዎች የእርስ በእርስ ውል የሚፈጽሙበት ዕድል ከፍተኛነት ይጠቅሳሉ። ከአሜሪካ ጋር ወዳጅነቷን በመጠበቅ የቀጠናው እልቅና ካባን የሚያጎናጽፋት መሆኑም ነው የሚያስረዱት። በዚህ ላይ በሁለቱ አገራት መካከል የተፈረመው የ142 ቢሊዮን ዶላር የጦር መሳሪያ ሽያጭና የ600 ቢሊዮን ዶላር የንግድ ስምምነት መፈራረማቸው ወዳጅነታቸውን እንደሚያበረታው ይታመናል። ትራምፕ በሪያድ ለአንድ ሰዓት የቆየ ንግግር ያደረጉ ሲሆን ቢቢሲ አምስት ዋና ዋና ያላቸውን ነጥቦች ለይቷል። ዚህም ውስጥ በቀዳሚነት የተጠቀሰው አሜሪካ በሶሪያ ላይ የተጣሉ ማዕቀቦችን ለማንሳት ቃል መግባቷ ነው። ከኢራን ጋር ስምምነት ለመፈጸም እንደሚፈልጉ የተናገሩት ትራምፕ የፋርሳዊቱ አገር መሪዎች ባይስማሙ ከፍተኛ ጫና እንደሚፈጠርባቸውና የቴህራንን የነዳጅ ወጪ ንግድ ወደ ዜሮ እንደሚያሽቆለቁል መናገራቸው በሁለተኛ ደረጃ ላይ ጠቅሶታል። ሌላኛውና አሁን ላይ ሳውዲ አረቢያ ውድቅ ብታደርገውም በቀድሞ ያስተዳደራቸው ዘመን በእስራኤልና በሌሎቹ የባህረ ሰላጤ ሀገሮች መካከል ያደረጉትን የአብርሃም ስምምነትን እንደምትቀበለው ያላቸውን ተስፋ የገለጹበትን ንግግር ነው ያደረጉት። እንዲሁም አሜሪካና ሳውዲ አረቢያ የ142 ቢሊዮን ዶላር የጦር መሳሪያ ስምምነት መፈረማቸው ተከትሎ ግንኙነታቸውን ከመቼውም ጊዜ በበለጠ ጠንካራ ለማድረግ የተወሰደ እርምጃ ብለውታል። ቢቢሲ በመጨረሻ ዋና ነጥብነት የጠቀሰው ስለ እስራኤልና ጋዛ ጦርነት የተናገሩትን ሲሆን የጋዛ ሕዝቦች የተሻለ የወደፊት ጊዜ ይገባቸዋል፣ ነገር ግን መሪዎቻቸው ሰዎችን ጠልፈው አሰቃይተውና የፖለቲካ ኢላማ እስካደረጉ ድረስ ይህ ሊሆን አይችልም ማለታቸውን ነው። ትራምፕ አገራቸው ከምዕራቡ ዓለም ጋር የነበራትን ግንኙነት ባልተለመደ መልኩ ውጥረት እንዲሞላበት ባደረጉበት በዚህ ወቅት ፊታቸውን ወደ መካከለኛው ምስራቅ አዙረዋል ወይ የሚያስብል ንግግርም አሰምተዋል። በንግግራቸውም ዓለም ይህን ቀጠና አሉ፣ መካከለኛው ምስራቅን ማለታቸው ነው። ይህን ቀጠና ለመጀመሪያ ጊዜ እንደ ሁከት፣ ግጭት፣ ጦርነትና ሞት ምድር ሳይሆን እንደ ድልና ተስፋ ምድር ይመለከታታል ብለዋል። የመካከለኛው ምስራቅ ወርቃማ ዘመን መቃረቡና ለዚህም በጋራ ሊሰሩ እንደሚገባ ነው የተናገሩት። የአሜሪካ ፕሬዝዳንት የውጭ አገር ጉዞውን ሲመርጥ እጅግ ጠቃሚ ውሳኔ ብቻ ሳይሆን የውጭ ፖሊሲው በምን አቅጣጫ የተቃኘ መሆኑን እንደሚያመለክት የጠቀሰው ቢቢሲ ዶናልድ ትራምፕ እንደ መጀመሪያው የስልጣን ዘመናቸው ሁሉ የባህረ ሰላጤው ሀገራትን የመጀመሪያ የጉብኝት መዳረሻ አድርገው መርጠዋል ብሏል። ይህም ከባህረ ሰላጤው ሀገራት መሪዎች ጋር የሚያደርጉት ግንኙነት ጠንካራ እንዲሆን በማድረግ ከፍተኛ ፖለቲካዊና ኢኮኖሚያዊ ጠቀሜታ የሚያስገኝላቸው ከመሆኑም በላይ በአካባቢያዊና ዓለም አቀፋዊ ጉዳዮች ላይ ተጽዕኖ የሚፈጥርና ግዙፍ ኢንቨስትመንቶችን ወደ አሜሪካ እንደሚያመጣላቸው አብራርቷል። ሰውዬው ከሰዓት በኋላ በኳታር ከተደረገላቸው አቀባበል ቀጥሎ የመከላከያ ትብብርን ጨምሮ የጦር መሳሪያ ሽያጭ ውልና ሌሎች የንግድ ስምምነቶችን ተፈራርመዋል። አገራቱ በመጨረሻም የኳታርና የአሜሪካ መሪዎች ስምምነቶቻቸውን አስመልክተው የጋራ መግለጫ ሰጥተዋል። የኳታሩን ጉብኝታቸው ካጠናቀቁ በኋላ የተባበሩት አረብ ኤምሬቶች የትራምፕ ጉብኝት መጨረሻ ትሆናለች። እዚያም ቢሆን ተመሳሳይ የሆኑ ውሎችን እንደሚፈራረሙ ነው የሚጠበቀው። ከዚህ ፈጣን የተባለው የአራት ቀናት የባህረ ሰላጤው ሀገራት ጉብኝታቸው እስራኤልን ለምን ዘለሏት የሚል ጥያቄ መነሳቱ አይቀርም። ትራምፕ ዓለም ላይ የጣሉትን የቀረጫናን ተከትሎ ወደ ዋይት ሀውስ አቅንተው ትራምፕን በእንቁላላማው ቢሮቸው ያገኙት የመጀመሪያው የአገር መሪ ኔቴንያሁ መሆናቸውን ለሚያስታውስ ለምን ብሎ ቢጠይቅ አይፈረድበትም። የእስራኤል ባለስልጣናትም ትራምፕ በባህረ ሰላጤው በሚያደርጉት የጉብኝት መርሃ ግብር ውስጥ እስራኤልንም እንዲያካትቱ ፍላጎት እንደነበራቸው ያስታወሰው ሲኤንን አንድ ቀን ሊሆን ይችላል ግን ደግሞ አሁን አይደለም ማለታቸውን ዘግቧል። አንድ ውስጥ አዋቂ ነግረውኛል በማለት እንዳስነበበው ከሆነ በእስራኤልና በሃማስ መካከል ዘላቂ የተኩስ አቁም ስምምነት እስካልተደረገ ድረስ ቴላቪቭ የመሄድ ፍላጎት የላቸውም ትራምፕ። በተመሳሳይ የዛሬ 16 ዓመትን ወደ ኋላ ተጉዞ በጎርጎሮሳውያኑ 2009 ባራክ ኦባማም ተመሳሳይ እርምጃ ወስደው እንደ ነበር ይኸው ዘገባ አስታውሷል። ስላዳመጣችሁን እናመሰግናለን።